ሐረግ ድራማ ክፍል መቶ ሰላሳ ዘጠኝ። እንግዲህ በጣም ውስብስብ እየሆነ ነው። በክፍል አርባ ምን ይፈጠራል? በክፍል 39 ሁላችሁም እንዳያችሁት መጨረሻው ፓርት ላይ ቢኒያም ነው ከኋላ የነበረ ከፊት ደግሞ እንግዲህ ከኋላ እንደምናያት ከሆነ ቤዛ ናት። ሶ ቤዛ እንግዲህ ድሮ እቅዷና ፕላኗ መበቀል ነው፣ ያፌትን መበቀል ያፌት አባቷ እንደ ገደለ ታውቃለች። ይህም ሁሉ ታሪክ ደብቀዋት ነው የቆዩ እነማን ካላችሁ እነ ገነትም ሆነ እነ ይፍራታ። አሁን ላይ ቤዛ በእርግጠኝነት ልክ እንደዚሆን ተቀይራባቸዋለች ብዬን ማስበው ወደ መጨረሻው ፓርትም ተቀይራ ነበረ ሰው። ቤዛ አሁን ላይ ያፌትን ተበቀለዋለች። ካገኘችው እንደምትበቀለው መቶ ፐርሰንት እርግጠኛ ነኝ። ቢንያምም እንደዛው ቢንያም ግን ከያፌት ሰዎች ጋር እየሰራ ነው። ሶ አሁን ላይ ቢንያም ናታን ጋር ጓደኛው ጋር ይሆናል ወይስ ደግሞ ያፌት ጋር በእርግጠኝነት ናሳን ጋር ነው የሚሆነው ብዬ ነው የማስበው። ምክንያቱም ሲገባ ሲወጣ እህቱን እየተከታተላት ነው ማንም እንዳይነካት ምንም እንዳትሆን። ነገር ግን ደግሞ ሌላ የሚከታተላቸው ሰው አለ በቤታቸው ዙሪያ የሚያንዣብብ። ይህ የሚያንዣብበው ሰው ለኤፍራታ በጣም ትልቅ የሆነ ስጋት ነው እየሆነባት ማለት ነው። ሰላም ውዴ፣ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሐረግ ድራማ ክፍል 139 ተለቋል። ክፍል 140 ምን ይፈጠራል የምናየው ይሆናል። በመጀመሪያ ደረጃ እንግዲህ በክፍል 39 ሁላችንም እንዳየ ነው። ኤፍራታና ጽዮን እየተጣሉ ነበረ። እንግዲህ ጽዮን ከዛ ቤት እንዲወጡላት እነሱን ማየት እንደማይፈልጉና ኤፍራታን ብዙ ነገር እንዲፈጠር ያደረገችው እሷ እንደሆነች ለመማታት ሁሉ እየሞከረች ነበረ። ጽዮን በጣም ጸባዩዋ ተቀይረዋል። እንግዲህ ኤፍራታን ልትመታት ስትል አልፋ መሄድ ስትፈልግ፣ ነገር ግን አላሳልፍሽም ቁሚና አናግሪኝ፣ የምጠይቅሽን ነገር መልሽልኝ በማለት በጥያቄ እያፋጠጠቻት እንደ እንደነበር ነው እንግዲህ ናታን ከውጭ የገባው ሶ ናታንም በንዴት ተናዶ እንግዲህ ጽዮን ያደረገችው ነገር በጣም ስላናደደው ጽዮንን ለመማታት እጁን ሲሰነዝር እንግዲህ ኤፍራታ፣ የኔ ናታን ተዋት፣ የኔ ናታን እረፍ፣ እኔ ለምጄዋለሁ፣ እሷ እንደዚህ ብትለኝ ምንም አይሆንም፣ ምንም አይሰማኝም በማለት እንግዲህ ናታን እጁን ከጽዮን ላይ እንዲያነሳ አድርገዋለች። ከዛ በኋላ እንግዲህ ናታን ና ኤፍራታ እንግዲህ ወደ ቤታቸው እንዲመለሱ ናታን በተደጋጋሚ ኤፍራታን እየጠየቃት ነው። ኤፍራታ ግን ቤቷ መመለስ በጭራሽ አትፈልግም። ምክንያቱም ቤቷ ከተመለሰች የልጇን ሞት ስለሚያስታውሳት ማለት ነው። ሲሆንም እንግዲህ እንደዛ ካደረገች በኋላ እንግዲህ መሄድ ነው የመረጣቸው። ምታኝ ና ምታኝ የፈለከውን ነገር ማድረግ ትችላለህ እያለችው ነበር። እሱ ግን ከዛ በኋላ ተረጋግቶ መተውን ነበር የመረጣው ነገር ግን እናታን ጽዮን እዚህ ጋር የተናገረችው ነገር በጣም ነበር ውስጡን እየነካው ያለ። ለምን እንደዚህ ሆነች፣ እንዴት እያለ ነበረ። አሁን ላይ እንደገና ተመልሶ ጽዮንን መንከባከብ እንዳለበትና ከዚህ ነገር እንዴት ማውጣት እንዳለበት እያሰበ ይገኛል ማለት ነው። ኤፍራታ እንግዲህ እዚያው ቤት መቀጠልን ነው የመረጠችው ከጽዮን ጋር እየተጨቃጨቀችም ቢሆን ናታን ግን ጥሏት ቤቱ መሄዱን ወስኗል፣ ማለት ነው። ሁኔታዎችን በሙሉ እያስታወሰ ነበረ። በተለይ የጽዮን ነገር በጣም እያሳሰበው ስለነበረ፣ እንግዲህ በዚህ ሀሳብ እየተሰለሰለ ነበረ። መኪናውን ሲያሽከረክር እንግዲህ አጠገቡ የሆነ ሰው እየተገጨበት ማለት ነው። ይህ ሰው እንግዲህ ሁን ብሎ እንጂ የገባ ናታን ገጭቶታ አይደለም። ምክንያቱም ናታን ጉዞውን እየጀምረዋል። በእርግጥ ሀሳብ ውስጥ ነው፣ ነገር ግን ይህ ሰው በቤታቸው በር እያንጃበበ እየተከታተላቸው ነው ቤቱ ውስጥ ምን እንዳለ ማን እንደሚወጣ ማን እንደሚገባ እየተከታተላቸው ይገኛል። ይህ ሰው ማን ይሆናል ብላችሁ ታስባላችሁ? የያፌት ሰው ወይስ ደግሞ የቤዛ ማን ሊሆን ይችላል? በዚህ ልክ እየተከታተላቸው ያለው እሱም እንግዲህ ለመከታተል እንዲያመቸው ነበረ በዚህ ቤት ውስጥ እየዞረ እያንዣበበ ያለው እሱም እንግዲህ ገጨኝ ካለ በኋላ ልክ እንደተገጨ እንደታመመ ጉዳት እንደደረሰበት በማስመሰል ወደ ቤቱ እንዲወስደው አድርጓል። ናታንም እንግዲህ ምንም ሳያወላውል ነበረው ወደ ቤቱ እየወሰደው ማለት ነው። ከወሰደው በኋላ እንግዲህ ስልክም ተቀይሯል። ከናታን ጋር እንግዲህ ብዙ ነገሮችን ሊያጣራ ይችላል። እዛ ቤት ውስጥ ኤፍራታ እንግዲህ ናታን መጣለኝ ወደ ቤት ብላ በደስታ ስትሄድ ነበረ። ያልጠበቀችውን ሰው ያየችው፣ ይህን ሰው ስታዩ በጣም ነበር የደነገጠችው። ነገር ግን እየተከታተላት እንደሆነና የሆነ ነገር እንዳሰበ ለናታን አልነገረችውም። ይህን ነገር ብትነግረው ምናልባት ናታን የመጠራጠር ባህሪ ይኖረው ነበረ። ከዛ በኋላ እንግዲህ ለኤፍራታም ስጦታ አምጥቶላታል። ናታን ልብሷን እንድትቀይር አድርጓታል። በስበብ አስበቡ ኤፍራታ አሁን ላይ ደስተኛ እየሆነች ነው። ወደ ራሷ እየተመለሰች ነው። ሁሉን ነገር ለመርሳት እየሞከረች ትገኛለች። ነገር ግን የዚህ ሰው ነገር በጣም እያሳሰባት ነው። ናታንን የሆነ ነገር እንዳያደርግብኝ ምን አስቦ ነው? ምን ፈልጎ ነው? የሚል ጥያቄ በአእምሯ ላይ እያቃጨለባት ይገኛል ማለት ነው። ከዛ በኋላ እንግዲህ ይህ ሰው እንግዲህ እዛ ቤት መውጣት ነበረበት። ምክንያቱም ጽዮን በጣም በጥያቄ እያፋጠጠችው ነበረ። ጽዮንም እንግዲህ ዛጋ ተቀምጦ ስታየው በጣም ነው የተናደደችው። ማን ነህ? ምንድን ነህ? የሚል መስቀለኛ ጥያቄ እየጠየቀችው ነበር እሱም መለስ ሲሆን ይልቅ ሌላ ተቃራኒ የሆኑ መልሶችን ነበር ሲሰጣት የነበረ። ኤፍራታም እንዲሁ እየጠየቀችው ነበረ ለእሷም እንግዲህ የምትፈልገውን መልስ አልሰጣትም ማለት ነው። ይህ ሰው እንግዲህ ቤት ውስጥ ገብቶ በጣም ብዙ ነገሮችን ለማድረግ እያሰበ ነው ማለት ነው። ሌላ ደግሞ ጽዮንን እንግዲህ እንድትከታተላት በእሱ ካልቻለ በእህቱ በኩል እንድትከታተላት እያደረገ ነው የጽዮን ጓደኛ እንድትሆንና ና ጽዮን የምታደርገውን የምትሆነውን እያንዳንዷን ነገር መከታተል እንዳለባት ከዛ በኋላ ቤት ውስጥም ገብታ ቤት ውስጥ ስላለው ነገር እንድትከታተልለት ሊያደርጋት ነው እህቱ። እህቱም እንግዲህ በዚህ ሀሳብ መጀመሪያ ባትስማማ በኋላ ግን መስማማትን ነበረ ምርጫዋ እያደረገችው ማለት ነው። ከዚህ በኋላ ልጅቷን ከጽዮን ጋር ጓደኛ ሆና ጽዮንን ምናልባት ከዚህ ሙዷ ልታወጣት ትችላለች። ነገር ግን ጽዮን በሰከረች ቁጥር ሆዷ ውስጥ ያለውን በሙሉ መናገር ተወዳለች። ሚስጥር በሙሉ ማውጣቷ አይቀርም። ስለዚህ እቺ ልጅ ከጽዮን ሚስጥር የማግኘት እድል አላት። ግን እንዴት ጓደኛ ልትሆን ትችላለች? ጽዮን አሁን ላይ ከብንያምና ከያፌት ውጭ ማንንም ማየት አትፈልግም። ስለዚህ ከዚች ልጅ ጋር የእውነት ጓደኛ ይሆናሉ ወይስ አይሆንም? ጽዮን እንግዲህ የቤታቸው ልጅ መምጣቱ በጣም ስላሳሰባት፣ ቤት ውስጥ ሲወጣ እንግዲህ በር ላይ ጠይቃ ለመጠየቅ ነበር የወሰነችው። በመጨረሻም እንግዲህ እሱ ከቤት ሲወጣ ሄዳ እንግዲህ ማነህ ምንድነ እያለች መስቀለኛ ጥያቄ ስትጠይቀው? እሱ ግን እጇን ይዞ እየጎተታት ነበር የሄደው ነገር ግን በጣም ደስ የሚለውና ጽዮን እንዳትጎዳይ የሚያደርጋት እዛ የሚከታተል ሰው ነበረ ቢኒያም እንዲከታተላት የት እንደምትሄድ ይህ ሰው ደግሞ ማን እንደሆነ በደንብ እንዲያጣራለት ልኮት ነበረ። ስለዚህ ጽዮን ምንም አትሆንም፣ ምክንያቱም ታሪኩ ከጀርባ ሆኖ እየተከታተላቸው ነበረ። ሚኒያም ደግሞ ይህ ሰው ፎቶ ሲያነሳት ስላየው ከዛ በኋላ በጥርጣሬ ነው እንግዲህ ወደ ቤት ጎራ ብሎ እንዲሰልልለት ያደረገው። እንግዲህ ጽዮን መጨረሻዋ ምን ይሆናል? ከዚች ልጅ ጋር ጓደኛ ሆና የቤቱን ውስጥ አውጥታ ከዛ ታስጠቃቸዋለች ወይስ ደግሞ ማንንም ጓደኛ አልፈልግም ብላ በዚሁ በብቸኝነቷ ትቀጥላለች። ቢንያምስ መቼ ነው ጽዮንን እንግዲህ በሕይወት እንዳለ የበደላት ነገር ብዙ እንደሆነና ይቅርታ እንደሚጠይቃት የሚነግራትስ መቼ ነው? ያፌትስ መጨረሻው ምን ይሆናል? በዚሁ ይቀጥላል? ናታን አሰቃይቶ ይገድለዋል ወይስ ደግሞ በደንብ ቅጣቱን ከቀጠው በኋላ ከዛ ቤት ያስወጣዋል። ሁሉንም በቀጣይ ክፍል የምናይ ይሆናል። ባይ ባይ።